አሳዛኝ እና ወቅታዊ ሰበር ዜና ሉላ በስተመጨረሻ እራሷን ከፈቅ ወርውራ ጣለች። ይበቃኛል ከዚህ በኋላ ካንተ ጋር መኖር አልፈልግም። አንተም ደግሞ የእውነቴ ነው ምልክ ከኔ ጋር ከሆንክ እድሜ ልክህን ደስተኛ አትሆንም። እባክህ ዝና እያለች ብታባብለውም እንኳ ጭራሽ እሱ ይባስ ብሎ በጥፊ አጠናግሮ ጣላት። እሷም አምላኬ ከዚህ በኋላ ለሰራሁት ኃጢአት ሁሉ አንተ ይቅር በለኝ። ለፍቅር ብዬ ብዙ መስዋዕትነትን ከፍዬ ግን አልተሳካልኝም። ሞገስንም ደግሞ አብሬው መኖር ካልቻልኩኝ ሞቴ ይሻለኛል ብላ ከፎቅ ወርውራ እራሷን አጠፋች። ዝና አበደ ጨለለ። ቆይ ሉላ፣ እንዴት እንደዚያ ታደርጊያለሽ? ቢያንስ ለምን ለምን እያለ እራሱን ቢወቅሰው ግድግዳውን ቢወቅረው ድንጋይ ቢነክስ ምንም ሉላ እንደሆነች ልትመለስ አልቻለችም። ይህንን የሰማው ሞገስ ዝና ላይ እገልሃለሁ፣ አንተ የልጅነት ፍቅሬን፣ ህልሜን፣ ሁሉ ነገሬን አጨናቅፈህ መቼም ቢሆን ይቅርታ አላደርግልህም እገልሃለሁ እያለው ከሱ ጋር ከባድ ጠብ ተጣሉ። በሌላ በኩል ይህንን የሰማው ብሩኬ ውጭ ሀገር ሂዶ በጣም አዘነ፣ ልቡ ተሰበረ። እባክ ሞገስ፣ ይህ ሁሉ የእኔ ጥፋት ነው። ሉላን የገደላት ዝና ሳይሆን እመነኝ፣ እኔ ነኝ የገደልኳት። ምክንያቱም ያን ጊዜ አሳልፌ መስጠት የለብኝም ነበር። ለገዛ ልጄ ስል ሉላን አሳልፌ ሰጥቼ ለሞት የዳረኳት እኔ ነኝ። መናደድም እኔንም መግደል ካለብህ እኔ እንግደለኝ እንጂ በፍጹም እሷን አይደለም እያለ ራሱን መውቀስ ጀመረ። ብሩኬ ምሳሌም ተው ብትለው በፍጹም መስሚያው ጥጥ ሆኖ ዳጣ ዳጣዬ ወይኔ ሉላ ለምን እንደዛ አደረግች? ትንሽ ጊዜ እኮ ነበር የቀረች። ሁሉንም ነገር እናስተካክል ነበር እያለች አስከሬኗ ላይ ቁማ ማልቀስ ጀመረች። ቅድስቴም እንደዛው ሞገስን እባክህ ተረጋጋ፣ እባክህ እንደዛ አይደለም እያሉ ቢያባብሉትም እንኳ ተውኝ ሁለ ነገር እና ያጣሁት፣ አሁን ከዚህ በኋላ ምን ሊውጠኝ ነው? ሉላ ኮ አስር አመት ሙሉ ለእኔ ብላ ነው መስዋዕትነት የከፈለችው፣ እኔ ግን ለአንድ ቀንም እንኳ ሊሆናት አልቻልኩም፣ በፍጹም እያለ በጣም አለቀሰ። እንደውም ከዚህ በኋላ ራሴን ነው የማጠፋው እያለ ለዳጣ ሲናገር፣ ዳጣ ደግሞ ብድጋለች እና ምን ማለት ፈልገህ ነው? አንተ ራስህን ብታጠፋ ዝና በሰላም ይኖራል። ትሰማኛለህ? እሱ እንደው ሉላን አፈቀርኩ አፈቀርኩ አለ፣ ግን ያፈቀረ ሰው መስዋዕትነት እንደዚህ ይመስልሃል እንዴ? አንድ ሰው እኮ ፍቅር ማለት እጅግ ከባድና ጥልቅ ነው። እናም የእውነት ሉላን ከልቡና ከውስጡ ቢያፈቅራት ኑሮ እሷ ደስተኛ እንድትሆን ይፈልግ ነበር እንጂ እየሄደ በየቦታው እየተከታተለ ሰላም ማን አይነሳትም ነበር። እና የዚህ ሁሉ መንስኤ እራሱ ዝና ነው። ዝናን ተበቅለን እንዲሁም ደግሞ የሉላን በሰላም እንድታርፍ ካላደረግን አንተ የእውነትም ሞገስ ትክክለኛ አፍቃሪዋ አይደለህም ብላ ዳጣ ስትቆጣው፣ እሺ በቃ እንደዛ ከሆነ ብሎ እንደምንም ራሱን ለማረጋጋት ደፋ ቀና ይላል።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 ብሩክ የሚበረው አራት ሰዓት ላይ ስለሆነ የግድ መድረስ አለብን አፍጥነው እያሉ ሲሉት፣ እሺ አፈጥናለሁ ብሎ ለገገዳ አስገባቸው። ከዛ ምን አለ ለማንኛውም ከዚህ በኋላ ብሩክ እንደሆነ በሯል ሰላም ልበልልሽ እንዴ ብሎ ዳጣን ዳጣ ደውላ ስትነግረው፣ እንደዛ ከሆነማ እኔ ሰላም ልበልልሽ በቃ ሰላም ብላሻለይ ማህሌት ብሎ ሲላት ደነገጠች። ማህሌት ቆይ አንተ ሞገስ ነህ? እንደዚህ ያደረከን ሞገስ ነች? አየሽ፣ እኔ ያን ጊዜ ለራሴ አንድ ቃል ገብቼ ነበር። እሱም ደግሞ የእውነት ምሳሌ ከሞተች እኔ ቁሜ እሸናለሁ ብዬ ነበር። አየሽ ግን እኔ የምበቀልሽ በሌላ ሳይሆን ምሳሌን አሳክሜ ወደ ኢትዮጵያ ሳመጣት ነው። አንቺ ግን መቼም ቢሆን ተንኮልና ሸር እንደፈለግሽ ብታደርጊም ግን አንድ ቀንም ተሳክቶልሽ አያውቅም። ስለዚህ ሁሉም ነገር ይገባሻል፣ ይገባሻል ብሎ ሲላት ዝና ይቅርታ ሞገስ ከዛ አበደች፣ ጨለለች፣ አንተ አረመኔ ጨካኝ እመነኝ ያለህን ሁላ ነው የምወስድብህ ብላ ስትለው ምን አለኝና ምን ተወስድብኝ አለሽ? ምን ነው ሀብትና ንብረቴን መታገዱን ረሳሽው እንዴ? አንችና ያ የማይረባ ዝና መስላችሁኝ ያሳገዳችሁት። ስለዚህ ምንም ነገር አይደንቀኝም፣ አይሞቀኝም። አሁን ዋናውና ትልቁ ነገር ምሳሌ ታክማ መዳኗ ነው። እንደዚህ ነው ጓደኝነት ብሎ እርር አደረጋት። ለማንኛውም አሁን ከመኪናዬ ብትወርጅ ይሻልሻል ብሎ አሶርዶ ማህል አስፓልት ላይ ጣላት እያለቀሰች ድንጋይ እየቆረጠመች ኢፍራታ አራንች ልጃበች አረባክሽ ተረጋጊ አረባክሽ ብትላትም እንኳ ከዚህ ሌላ ምን ያደርገኝ ብለሽ ነው ማበድ ራሱ ለእኔ ትንሽ ነገር ነው እንደውም ከዚህ በላይ ራሱ መሆን ነበረብኝ እባክሽ ተይኝ ኢፍራታ እባክሽ እያለች መማጸኗን ጀመረች እንደዛ ከሆነ ምንም ማድረግ አይቻልም እንግዲህ አንድ ጊዜ የሆነው ሆኗል በቃ ከዚህ በኋላ ያለሽ አማራጭ ዝም ማለት ብቻ ነው አይ በፍጹም ዝምማ አልልም ብላ ወደ ዝና ጋር ሄደች ዝና ደግሞ እኔ እኮ ድሮውንም እንደማትረቢ ነግሬሽ ነበር ብሎ አላት ምን ማለት ነው አልገባኝም እንዴት እንደዚህ ትለኛለህ ቆይ እንዴ አታፍርም እንዴ አይ ትሰምኛለሽ እኔ እኮ ሁሉንም ነገር አስተካክዬ ነበር። ያን ጊዜ ዳጣን ሰጠሁሽ እንዲሁም ደግሞ የብሩክን ቤት ታገደ። ቆይ አንቺ ሁሉ ለአንቺ የማደርገው ነገር ቀላል ነው አይደለም። ምኒቱም ማፈሪያ ነሽ፣ አታፍሬም እንደ ብሎ ሰደባት። አረ እንደዛ አትበል እባክህን እያለች ስትል፣ እኔ ከዚህ በኋላ ምንም የማደርግልሽ አንዳችም ነገር የለኝም በቃኝ፣ ሁሉንም ነገር አድርጊያለሁኝ በቃ ብሎ ሲላት እባክህ አንተ ያልከውን በሙሉ አደርጋለሁኝ እና አሁን ላንዴ እና ለመጨረሻ ጊዜ ሁሉንም ነገር ብታደርግልኝ ደስ ይለኛል ብላ አለች። ከዛም በኋላ እሺ እንደዛ ከሆነ አሁን የምሰጥሽን የመጨረሻ አማራጭ ነው። እሺ፣ እሱ ምንድን ነው አማራጩ? እንደምንም ብለሽ እንደምንም ብለሽ ሞገስን ልናስወግደው ይገባል። ምን? አዎ። ከዛ ብሩኬ ሲመጣ ያው ማለት ቀብሩ ላይ ይቆማል ማለት ነው። ምን ማለት ነው? እንግዲህ ከዛ መጥቶ ደስታውን ሳያጣጥም ሞገስን ይቀብረዋል ማለት ነው እያለ ሲል፣ እሺ እንደዛም ከሆነ በጣም ጥሩ እና አሪፍ ዘዴ ነው ብላ አለች ኢፍራታ። ኢፍራታ፣ ቆይ እህቴ፣ ለእኔ ግን የሆነ ነገር አታደርግልኝም እንዴ ብላለች። ምን ማለት ነው አልገባኝም። ቆይ እየቀለድሽብኝ ነው እንዴ? አረ እየቀለድኩ አይደለም። እና ታዲያ ያለሁበትን ሁኔታ አታውቂምና ነው። ምን ማለት ፈልገሽ ነው? ነገርኩሽ። ታዲያ ሞገስ ብር ብርም ሆነ ምንም ደዝና ምን አለሽ። ከዚህ በኋላ ምንም ነገር የለሽም ሞገስን ካልገደልሽ ብሎኛል። ምን? እና ታዲያ የእውነት ሞገስን ልትገሊው ነው? እና ምን አማራጭ አለኝ? እንደውም ታውቂያለሽ የዚህ ሁሉ መንስኤ እሱ ብቻ ነው። ስለዚህ ይገባዋል ብላለች። ምን? አዎ፣ ምን አስበሽ ነበር? እውነት ለመናገር እያንዳንዱ ነገር ላይ ይገባዋል ብላለች። ወይ ጉድ! ያንቺስ ከፋ። እኔ ቀን በቀን ሳስብሽ፣ ዝም ብለሽ ወደ ወንጀል እየገባሽ ነው። ምን? እኔ ነኝ የምገባው? ጭራሽ እኔ ተሳስተሻል እንዴ? እኔማ በፍጹም አልገባሁም። የእውነቴን ነው እምልሽ። ታይ ታይ ምንም ይሄ ነገር እየጠቀመሽ አይደለም፣ ስለዚህ ብትተይው ይሻልሻል ብትላትም እንኳ እኔም አልተው፣ ምክንያቱም በፍጹም አላደርገውም። እንደውም ሞገስን ገድዬ ብሩክን የምበቀለው በዚህ ነው። ብሩክ እኮ ሞገስን በጣም ይወደዋል። ስለዚህ ያለኝ አማራጭ ደግሞ እሱን መግደል ነው ብላ እርፍ አለችው። ከዛን እውነት ለመናገር እንደዛ ከሆነ በጣም ይገርማል፣ ግን እኔ የእውነት ባትገሉ ባይነኝ ነኝ። አረ እባክሽ፣ አዘንሽለት እንዴ? እንደዛ አይደለም ግን በየቀኑ ለምን እንደዚህ አይነት ነገር ችግር ውስጥ ትገቢያለሽ? ብዬ ለራስሽ እኮ አዝኛልሽ። ነው እንድታዝንልኝማ አልፈልግም። ምን ማለት ነው? እንድታዝንልኝ አልፈልግም ማለት እንዴ? እኔ እህትሽ አይደለሁ እንዴ? እህቴን ብቶኝ ነገርኩሽ። እሱ እኮ ነው የራቁት ቪዲዮ ይዞ ሂዶ ሰው ያሳቀብኝ። ትሰምኛለሽ ትናንትና ራሱ እዛ ሻይ ለመጠጣት ይጄ፣ ያች ባለጌዋ፣ ያች ባለጌዋ እያሉ እኔ ላይ ተቀጣጠቡብኝ። እና ለዚህ ሁሉ ዋጋ እሱ ይገባዋል ነው ምልሽ ብላ አለች። ወይ ጉድ! እንደዛ ከሆነ በጣም ከባድ ነው። ለማንኛውም እንግዲህ ብሩኬ በጣም ያዝናል ማለት ነው እንዴ? ድብ እናርጎ ነዋ የሚያዝ ነው። በሌላ በኩል ዳጣና እንዲሁም ደግሞ ምሳሌ ዳጣና እንዲሁም ደግሞ ይቅርታ፣ ቅድስቴ ጠቅላላ በሰርጉ ቪዲዮ ይመስል በጣም ተደሰቱ። በጣም በጣም እጅጉን ተደሰቱ። ቆይ ምንድን ነው እንዴ! አስቢ ውስኪ ብሩክ እኮ ለዚህ ሁሉ ነገር እጅጉን ዋጋ ከፍሏል፣ እውነት ለመናገር እንዴ፣ በሚገባ። ግን ከሁላችንም ማን እንደከፈለ ታውቂያለሽ? ማን ነው የከፈለው? እኔ በፍጹም አላውቅም እ የከፈለውማ እውነት ለመናገር ሞገስ ነው። እውነትሽና? አዎ፣ የሞገስ እኮ ይለያል። በቃ እንደዛ ከሆነ ጋሼ መቶ? የእውነቴን ነው ምልሽ፣ ሚስቱን ቢያስመልስለት ደስ ይለኛል ብላለች። አዎ እኔም ሐሳቤ እንደሱ ነው። እመኜ ደግሞ ይስተካከላል። ማለቴ የግድ ሞገስ ከሉላ ጋር መሆን አለበት። ያኔ ሁላችንም ሙሉ ይሆናል ብላለች። አዎ የእውነቴን ነው ምልሽ፣ ሁሉም ነገር ይስተካከላል። በቃ ሁሉም ነገር እያለች ደስታቸውን ማጣጣም ጀመሩ። ከዛን ዳጣ ሞገስን ና እንሄድ ብላ ብትለው፣ የት ነው የሚሄደው? አረኔ በፍጹም አልሄድም። ምን ችግር አለው አሁን ብሩክ የለ፣ ናንሄድ እልቅስ። ቅድስት ምሳ ጠርታሃለች፣ የምሬ ነው የምልህ ቆንጆ ምሳ ሰርታለች። የሆነትሽና አዎ። ከዛን እቤት ተሰብስበው ሲበሉ፣ እልቅስ አንድ ነገር ልንገራችሁ። ምንድን ነው ንገሪን። ዳጣ ብሩክ እኮ አንድ ቃል ገብቶልኛል። ምንድን ነው ቃል ይገባልሽ? ስመጣ ምሳሌ በሰላም ከመጣች ብሩክ፣ ዲያጣ ብሩክ ትባያለሽ፣ የአባት ስም እሰጥሻለሁ ብሎኛል። እንዴ አባት እያለሽ ሌላ የአባት ስም ከዛ ቤተሰቦች ተገኙ እንዴ? አለቻት ቅድስት። እረ አልተገኙ፣ እሱ ዝም ብሎ ነው። ትሰሚኛለሽ ብሩክ አባት የሚሆንሽ ከሆነ እኔ ደግሞ እናትሽን አፈላልጌ አገኝልሻለሁ፣ ቃል ገባልሻለሁ ብሎ ቃል ገባላት ብሩክ ሞገስ እና ብሩክ እጅጉን ደስ አላት። ሞገስ በስተመጨረሻ ለብሩኬ ያደረገው ነገር እጅግ የሚደነቅና የጓደኝነት ጥክ ያለበት አስተዋይነቱን ያመለክታል። ምንም ያህል እንኳ በጓደኛ ጠብ እንዲሁም ግጭት ብዙ አለመግባባት ቢኖሩም ነገር ግን መፍታትንና ስንደጋገፍ እጅጉን ደስ የሚልና የሚያስተምር ነገር ነው። ምክንያቱም የእውነት ማህሌትም ባይቀድማት ሞገዝ ብሩኬ ምሳሌ ልትታከም በፍጹም ውጭ ሀገር አትሄድም ነበረ። ዳጣ የመልካምነት ጥግ ቅድስቴ ደግሞ እጅግ አስተዋይና ብልህ ሴት ፍቅሯን በውስጧ ይዛ እስከዛሬ ድረስ ብሩክን የምጠብቀው ብቻ። ከዚህ ምን ተማራችሁ? ኮሜንት ላይ አስቀምጡ።